አለምች፣ ዛሬ ነው ዛሬ በሚለው ማለት ነው ውዶቼ። እውነት ለመናገር ያክል ዛሬ ማንም አልቀረም እያልኳቸው ነው። እነ ሀሰን እነ ማሂ እነ ሀይሚ ቅማማ። እንዴ፣ እሷማ እኮ ንግስቷ ቀዳማዊት ናት። ዋናዋ መሪዋ ማለት ነው ውዶቼ። አዲስ ነገር አለ። ቀወጡት። አይገልጠውም። ተቀወጠ እንደ ጉድ ቀወጡት። ውዶች ያው አጋጣሚ ሆነና እኛም ያለንበት ስላልተመቸን እንጂ ያው የማይመቸን አለን ቢመቸን ብንቀውጠው ደስ ይለን ነበረ። ሃይሚዬ ደስታች ደስታችን ነው። በነገራችን ላይ በነገራችን ላይ የሆነ ብሩኬን ስናመሰግነው የማትወዱ ጠንፊዎች ማለት ነው። የሰው ልጅ ስተት ሲሰራ ስተቱ ይነገረዋል። ጥሩ ነገር ሲሰራ ደግሞ ይመሰገናል። አለቀ። እኛ ሃይሚን ስለምንወዳት ነው እንጂ ብሩኬንም እንወደዋለን። ነገር ግን ሴት ልጅ አንድ ሴት ልጅ ለአንድ ወንድ ልጅ ጣብ እርግፍ ብላ ልትወደው የምትችለው የምታፈቅረው ፍቅረኛው ስትሆን ነው። ከዛ ውጭ ግን ጣብ እርግፍ ብዬ የሃይሚን ፍቅረኛ የሃይሚን ሸበላ ብሩኬን ጣብ እርግፍ ብዬ ልወደው አልችልም። ለምን? ይሄ ወደ ፍቅር ስለሚቀየር። እንዴት እንዴት ነው የምታስቡት? አንዳንድ ጠንፊዎች ማለት ነው አከብረዋለውኝ ወንድሜ ነው፣ እወደዋለሁ፣ አለቀ። ነገር ግን ስፍስፍ ስፍስፍ ብዬ አልወደውም። ስፍስፍ ስፍስፍ ብዬ ወደው የህይወቴን አጋር ነው ሀይሚ። ግን በወዳት ሴት ናት፣ እህቴ ናት። ስፍስፍ ብላ ልትወዶ ጠብር ግፍ ልትለት የምትችለው አንድ ሀይሚ ናት እንጂ ከዛ ውጭ አጓጉል ጠንፊዎች እሱን ጠብር ግፍ ብለሽ የመውደድ መብት የለሽም። መውደድ ትቻያለሽ፣ ማፍቀርም ትቻያለሽ፣ እማትችው የራስሽ ማድረግ ብቻ ነው። ነገር ግን ወሬ ከዚህና ከዚህ አትለኳቅሱ እስከ ዛሬ ብሩኬን ስትወቅሱት አልነበረም ምናምን የምትሉ ያልበላችሁን የምታቁ ሾካካ ጠንፊዎች ከምን እንደወጣችሁ አላቅም ዝም ብላችሁ አትከኩ ያልበላችሁን ሰው እኔም ብሆን ስተት ስሰራ በስህተቴ ልወቀስ እችላለሁኝ እንደ ስተቴ ማለት ነው። ያ ብሩኬ ወቀስ ነው ማለት ደግሞ ጠላ ነው ማለት አይደለም፣ እናንተ ነገረኞች ማለት ነው። ሲጀመር እኮ ብሩኬ ከሀይሚ እንዲርቅ የምትፈልጉ ነገረኞች ናቸው ይሄንን የምትሉት ማለት ነው። ሲጀመር ብሩኬ ከሀይሚ እንዲርቅ ባትፈልጉ ኖሮ ብሩኬ የሆነ ስተት ሲኖርበት ወይንም ሀይሚ ስተት ሲኖርባት ኖ ብላችሁ ትቆጡ ነበረ፣ እንደ ፋሚሊ ማለት ነው። ባለፈው ሀይሚ ሻንጣ ይዛ ስትሄድ ሀይሚ ልክ አይደለሽም አንቺ ብሩኬን ልታዳምጭ ይገባት ሴት ልጅ ነሽ እና ሴት ልጅ አንዳንድ ጊዜ ደግሞ የበላይ የበላይ መሆን የለባትም። አንዳንድ ጊዜ ደግሞ ብሩኬን ማዳመጥ አለብሽ፣ እል መገባበት የለብሽም። እሱ ደግሞ ስለምትወጁ እሱን ሊያሳጣሽ ይችላል ብለን እንደ እህትነት መከርን አደለ? አያችሁ፣ ስሕተት ሲኖር ማለት ነው። እናንተ ግን እማይገባችሁ ሰዎች አላችሁ። ዝም ብላችሁ በደረሰበት ትክክል ትክክል ብላችሁ የምትጽፉ መጀመሪያ ምንድን ነው የሚወራው ነገር ብላችሁ አዳምጡ። ከዛም በኋላ ኮመንት ላይ አሰብስፉ። እነ ጠንፊዎች ማለት ነው ገና ማለት ነው ገና እንሄድባችኋለን። ገና ብዙ የሚወራ ነገር አለ። በአንድ ጊዜማ እኛ አውርተን አንጨርሰውም። ቃስ ቃስ እያልን እንሄድበታለን። ለማንኛውም ውዶች ዛሬ የደስታ ቀን ነው። እየተቀወጠ ነው። እነሀሰን እየቀወጡት እነ ሀይም እየማት አትጠይቁኝ፣ በቃ አትጠይቁኝ። በደስታ ክንፍ ብላለች። የእኔ ትንሽዬ ሁሉ ጊዜም ደስተኛ ሁኒልን፣ ያንን ነው የምንፈልገው። እውነት አንቺ እንዴት ደስተኛ ስትሆኒ ምን ያክል እኛን እንደምንደሰት አንቺ አታቂም። ቅማሟ ክንፍበ፣ በቃ ደስተኛ ሁኒ። እነዚህ ጥላቶችሽ እፍር ይበሉ።